ሰላም። ዛሬ በአፋር ክልል ፖለቲካ ውስጥ ስላኑትና ብዙ ጊዜ ስለሚነሱት ነፍስ አባትነትና ቤተሰባዊ ጎሳዊ አደረጃጀቶችን እንወያያለን። አዎ በጣም አስፈላጊ ርዕስ ነው። እነዚህም አደረጃጀቶች በክልሉ ላይ ያላቸው ተጽዕኖ ቀላል አደለም። መነሻችን እንግዲህ በአሎ ያዩ አቡ ሂሻም የተጻፈው ስንጥቃት መጽሐፍ ነው። በተለይ የአፋር ፖለቲካ የነፍስ አባትና የጎሳ አደረጃጀት የሚለው ክፍል በትክክል ያንን ክፍል መሰረት አድርገን ነው ምንወያየው ዋናው ዓላማችን እንግዲህ እነዚህ መዋቅሮች እንዴት እንደሚሰሩ መፈተሽ ነው በክልሉ አመራር ላይ በአስተዳደሩ ላይ በልማቱ ላይ ምን ተጽዕኖ አላቸው ደግሞ ክልሉ ሁላቀር የሚል ስያሜ ለምን አገኘ ይህስ ከእነዚህ አሰራሮች ጋር እንዴት ይገናኛል የሚሆንም ነሳለን በጣም ጥሩ እስኪ እንግዲህ ከመሠረቱን ጀምር ከአፋር ማህበረሰብ ባህላዊ አወቃቀር። እሺ ያው የአፋር ህዝብ ከሶስት መቶ በላይ ጎሳዎች እንዳለው ነው የሚነገረው። ግን በሃይማኖት፣ በቋንቋ በባህል አንድነቱ በጣም የጠነከረ ነው። ይህ የጎሳ አደረጃጀት ጠንካራ ነው ሲባል ጠባብ ጎሰኝነት ማለት አይደለም ማለት ነው። በፍጹም ጸሐፊውም ይሄን ነው የሚያጎሉት። ይሄ የጎሳ መዋቅር የማህበረሰቡን አንድነት፣ አብሮነት የሚያጠናክር እንጂ የሚያጋጭ አይደለም። የራሱ የሆነ ጥብቅ ባህላዊ ህግም አለው። ለምንም የማያዳላ ህግ ነው የሚባለው። እድሜም ሶታም አይለይ። አዎ፣ ምናልባቱም ህወሀት ለረጅም ጊዜ በጎሳ ሊከፋፍለው ሞክሮ ያልተሳካለትም ከዚሁ ጥንካሬ የተነሳ ይመስላል። የሚገርም ነው። ጽሑፉ ላይ ስለ አንድ ግለሰብ የዝምድና ትስስር ሲያብራራ በጣም ሰፊ መሆኑን ያሳያል። አዎ ከሄዱ አለ የአባት ጎሳ ዋና መለያው ነው አቢኖ ደግሞ የእናት ጎሳ አፌሃኑ የሚባልም አለ ልዩ ግንኙነት ያለው ልክ ነው በዓላ የሚስት ወገን እና በጣም የሚገርሙ ቃላ የሚባለው አዎ እሱ እስከ ሞት የሚዘልቅ ነፍስ ግድያ እንኳን ቢኖር ካሳ የሌለው ነው በትክክል በጣም ጠንካራ የወንድማማችነት ትስስር ነው እና እነዚህ ሁሉ ሲደመሩ አንድ ሰው ከ5000 እስከ 15000 ቤተሰብ ጋር ሊያስተሳስሩት ይችላሉ፣ ይላል አዎ፣ አስበው። ይሄ እኮ ትልቅ ማህበራዊ መረብ ነው። የህብረተሰቡ የጀርባ አጥንት ማለት ይቻላል። ሌላው የአሳይታ ፊኢማ አደረጃጀት ተጠቅሷል። እሱ ምንድን ነው? እሱ ደግሞ ለየት ያለ ነው። በአውሳ ሱልጣኖች የተመሰረተ ነው። ከመቶ በላይ ጎሳዎችን በአንድ ላይ ያሰባሰበ መዋቅር ነው። አሃ፣ ይሄ በአሳይታ ጠባብ ጎሰኝነት እንዳይኖር ትልቅ አስተዋጽኦ አርጓል፣ ነው የሚለው ጸሐፊው። ግን አሁን ስጋት አለ። ምን አይነት ስጋት? አንዳንድ ባለስልጣናት እና ባለሀብቶች ይህንን የፊኢማ መዋቅር ለማዳከም እየሞከሩ ነው የሚል ስጋት ነው ጸሐፊው ያነሱት። እሺ ይህንን ጠንካራ ባህላዊ መሰረት ካየን አሁን ወደ ችግሮቹ እንምጣ። ጽሁፉ የሚያነሳቸው ነፍስ አባትነት እና ቤተሰባዊ ጎሳዊነት፣ የውርስ አደረጃጀት። እንግዲህ እዚህ ጋ ነው ልዩነቱ የሚመጣው ባህላዊው ስርዓት እና የፖለቲካው አሰራር ለየቅል ናቸው። ማለት ማለት፣ እነዚህ ሁለቱ አሰራሮች ነፍስ አባትነት እና ቤተሰባዊነት አንዳንድ አመራሮች ስልጣናቸውን ተጠቅሞ ለግል ጥቅም ያወሏቸው ናቸው። ለሙስና ነፍስ አባትነት ጋድፋዘሪዝም፣ ይሄ በፖለቲካ ውስጥ እገኝነት እና ከለላን መሰረት ያደረገ ነው። አዎ፣ የግል ታማኝነት ነው ዋናው ነገር ቤተሰባዊነት ወይም ውርስ የሚባለው ደግሞ ስልጣንን እና የህዝብን ሀብት ለቅርብ ቤተሰብና ታማኝ አገልጋዮች ብቻ ማከፋፈል እና ከባህላዊው የአፋር ጎሳና ዝምንድና ስርዓት ጋር ምንም ግንኙነት የላቸውም። በፍጹም። ጸሐፊው ይሄን ነው ደጋግሞ የሚያስምሩበት። እነዚህ የግል ጥቅም ላይ ያተኮሩ የፖለቲካ መዋቅሮች ናቸው፣ ለክልሉ ኋላ ቀርነትም ትልቅ አስተዋጽኦ አላቸው ነው የሚሉት። ይሄ ልዩነት ግልጽ ነው። ታዲያ እነዚህ አሰራሮች መቼና እንዴት ጀመሩ? የህወሓት ያደግ ዘመን ተጽዕኖ ተጠቅሷል። አዎ፣ ጽሑፉ በግልጽ ያስቀምጠዋል። ህወሓት የአፋርን ፖለቲካ ለመቆጣጠር ነፍስ አባትነትን እንደ ስልት ነው የተጠቀመው ይላል። ለአብዴፓ የተመደቡ አምስት ኩልፍ የህወሓት ካድሬዎችም ተጠቅሰዋል። ነፍስ አባት እንደ ማለት? አዎ፣ በስም ተዘርዝረዋል። እናቶ ተክሌ ብርሃን፣ አራያ ሚኬሌ፣ ኃይሉ ተክሌ ብርሃን፣ ገብረመድን ወልደ ገብርኤል፣ ገብረ ገብረሃጎስ እነዚህ ሰዎች እስከ 2010 ድረስ የአፋርን ፖለቲካ ሲመሩ ነበር ማለት ነው? እንደዛ ነው ጸሐፊው የሚሉት። ከበላይ ሆኖ ሲያሽከረክሩት ነበር። የሚገርመው ደግሞ ምን ነው? አሁን በስልጣን ላይ ካሉት የአፋር ብልጽግና አመራሮች ብዙዎቹ በዛው ስርዓት ውስጥ ሲሰሩ የነበሩ መሆናቸው ነው። እና ለውጡን ከውስጥ ታግለላምጣን የሚል መከራከሪያ ያቀርባሉ ተብሏል። በትክክል ይሄ የችግሩን ቀጣይነት ያሳያል። እንግዲህ እሺ። የፌዴራሉ ነፍስ አባቶች ተወገዱ። በዶር አብይ አስተዳደር ክልሉ የበለተ ነጻነት አገኘ ተብሏል። ያ ጥሩ ነው። አዎ ያ እርምጃ በመጽሐፉ እውቅና ተሰጥቶታል። ግን የውስጥ ነፍስ አባትነት እና ቤተሰባዊ ወርስ አደረጃጀቶችስ? እነሱ ቀጥለዋል ወይስ ተጠናክረዋል? ያው ጸሐፊውም ያሳስባቸው እሱ ነው። የፌዴራል ቁጥጥሩ ሲላላ የውስጥ የጥቅም መረቦቹ የበለጠ ተጠናክሮ ቀጥለዋል ነው የሚሉት። ለምን ይመስልሻል? ምክንያቱም ብዙ አመራሮች ላይ ያ የቀድሞ አስተሳሰብ አለማለቀቁ ነው። ለአለቃ ታማኝ መሆን እንጂ ለሕዝብና ለህግ የመገዛት ነገር ደካማ ነው። ስልጣንና ገንዘብም በጥቂት ግለሰቦችና ቤተሰቦች እጅ እየተከማቸ ይሄዳል። በትክክል። ይሄ እንደ ዋና ችግር ነው የተጠቀሰው ጽሑፉ እንዲያውም በአፋር ብልጽግና ውስጥ ሶስት አይነት ደረጃ ያላቸው አባላት ካድሬዎች እንዳሉ ይተነትናል። እነማን ናቸው? አንደኛ፣ አውራዎች፣ ስልጣኑም ገንዘቡም አላቸው፣ ፋላጭ ቆራጮቹ። ሁለተኛ፣ ታዛዦች፣ ለጥቅሙ የሚያድሩት አቤት ወዴት የሚሉት ልክ ነው። ሶስተኛ ደግሞ መሀል ሰፋሪዎች፣ ለውጥ ይፈልጋሉ፣ ግን ሚና የላቸውም ህገወጥ ነገር ሲሰራ አይቃወሙም፣ አይደግፉም፣ ዝም ነው የሚሉት። ይህ አደረጃጀት ለለውት እንቅፋት ነው ማለት ነው። በጣም ጸሐፊውም ይህን ነው የሚያሳዩት። እሺ፣ እስኪ ተጨባጭ መግለጫዎቹን እኚህ። ሙስና እና የህዝብ ሀብት ዝርፊያ ጽሁፉ ጥንከር ያሉ ምሳሌዎችን ያነሳል። አዎ፣ በጣም ስለ ባለሥልጣናትና ባለ ሀብቶች ጥብቅ ትስር ይናገራል። በቀድሞዎችም እነ እስማኤል አሊሴሮ፣ ሀጅ ስዩም አሁንም በሀጃወል ጊዜ ከተወሰኑ ባለሀብቶች ጋር ስላለው ግንኙነት ይጠቅሳል። ልማታዊ ባለሀብቶች መበራከታቸውም ተጠቅሰዋል። አዎ በአጭር ጊዜ ውስጥ በፖለቲካ ትስር የበለጸጉ ግለሰቦች ናቸው ብዙዎቹ፣ ፋብሪካዎች፣ ሆቴሎች፣ ትልቅ እርሻዎች በሰማራ በአዋሽ ያሉት አዎ እና በሌሎችም ከተሞች በአብዛኛው ከአመራሩና ከቤተሰቦቻቸው ጋር የተያያዙ ናቸው ነው የሚለው። ትንጣኔው እስከ እርዳታ እህል መሸጥ ደርሷል። እንደዛ ነው የሚለው ስንዴ ፕላምፒነት ገበያ አውጥቶ መሸጥ፣ የሰራተኛ ደሞዝ ቀንሶ መኪና መግዛት፣ እነዚህ በስፋት የሚታዩ ችግሮች ናቸው ብሎ ነው ጸሐፊው የሚዘረዝረው። በጣም አሳሳቢ ነው። በሹመት እና በአስተዳደር በኩልስ ያለ ሁኔታ እንዴት ነው? ብቃት እና ትምህርት መስፈርት አይደለም፣ በአብዛኛው አይደለም ነው የሚለው ጽሑፉ። ዋናው መስፈርት የነፍስ አባትነት፣ የቤተሰብ ትስር፣ ወይም ያው የውርስ ጉዳይ ነው። የውርሽ ስልጣን ይህ እንዴት ነው የሚሰራው? እንዳይ ሀኮርፉ የሚል ምክንያትም ተጠቅሷል። አዎ በጣም የሚገርመው እሱ ነው። አባት ወይም ሌላ የቤተሰብ አባል ከስልጣን ሲወርድ ቦታው ክፍት እንዳይሆን እና እንዳይቀየሙ ወይም እንዳይ ሀኮርፉ በሚል ልጁ ወይም ሌላ ዘመድ ይሾማል። በ2012 ሹምሽር ላይ በስፋት ታይጧል ይላል። አዎ እንደ ምሳሌ ተጠቅሷል። በአንድ ወረዳ ውስጥ ከአንድ ቤተሰብ ብዙ የካቢኔ አባላት መሰየማቸው የውክልና ፍትሐዊነትን ጥያቴ ውስጥ ይከታል። ይህም አመት ብቃትና ሐሳብ አላቸው ሰዎች ወደ አመራር መምጣት አይችሉም ማለት ነው። እድላቸው በጣም የመነመነ ነው። ስርዓቱ የሚሸለመው ታዛጅነትን እና የግል አገልጋይነትን ነው። እንዲያውም ጽሁፉ ላይ ምን ተብሏል? የፌስቡክ አክቲቪስቶች ሳይቀር አመራሮችን በማሞገስና ፎቶ በመለጠፍ ትናንሽ ሹመቶችን ያገኛሉ፣ ለብዙዎችም ተሳክቶላቸዋል ይላል። ዋው! ችግሩስ እስከዚህ ድረስ ወርዷል ማለት ነው። በህዝቡ ላይ ያለው ተጽዕኖስ ምንድን ነው? ማህበራዊ እና ኢኮኖሚያዊ ጫናዎች አሉ። እርግጥ ነው ጽሁፉ እንደሚለው ጫናው ከባድ ነው። አስተዳደራዊ በደል አለ፣ ኢኮኖሚያዊ ቅጣት አለ። ለምሳሌ ለምሳሌ የአንድን ሰው የጨው ንግድ መከልከል፣ የንግድ ፍቃድ መንፈግ፣ ያለ ምክንያት ከስራ ማባረር፣ እነዚህ ነገሮች ይፈጸማሉ ይላል። ይህ በህዝቡና በአመራሩ መካከል ያለውን እምነት ሙሉ በሙሉ ነው ያሸረሸረው። ሁኔታው በጣም ከፍቶ ዘመድ ከሌላ ከአፋር ውጣ እስከሚባልበት ደረጃ መድረሱንም ጽሑፉ ያመለክታል። ግን ጸሐፊው ይህንን ከአፋር ባህልና እምነት ጋር ያነጻጽሩታል። አው ነ ዋናው ነጥብ ይሄ ነው። ይህ ሁሉ ነገር ከአፋር ህዝብ ባህላዊ እሴቱና ከእምነቱ ያፈነገጠ ነው። በገጠሩ ማህበረሰብ ዘንድ የማይታወቅ በዋናነት በፖለቲካው አመራር ደረጃ ላይ የተፈጠረ ችግር ነው ይላሉ። እሺ፣ የችግሩ ስርጭት በክልሉ እንዴት ነው? በሁሉም ዞኖችና ወረዳዎች ተመሳሳይ ነው ወይስ ልዩነት አለ? ጽሑፉ ስለ ጂኦግራፊያዊ ስርጭቱ ምን ይላል? ልዩነቶች አሉ። ጽሑፉ ዝርዝር ትንታኔ ይሰጣል። በዞን ደረጃ ስናይ የአውስ ረሱ ዞን አንድ ተጽዕኖ ከፍተኛ ነው። የዚህ ዞን ነፍስ አባቶች ተጽዕኖዋቸው ክልል ድረስ ይዘልቃል ነው የሚባለው። ከዘስ ከዚያ ሃሪ ረሱ ዞን ፋይፍ ጌቢ ረሱ ዞን ስሪ ፈንቲ ረሱ ዞን ፎር ይከተላሉ። ኪልቤቲ ረሱ ዞን ቱ ቀድሞ የነበረው ተጽዕኖ አሁን ቀዝቀዝ ብሏል። ያንጉዲ ረሱ ዞን ሲክስ ደግሞ አዲስ ዞን ቢሆንም ከፍተኛ ሙስናና የነፍስ አባትነት መዋቅር ይታየበታል ይላል። በውረዳ ደረጃስ ዋና ዋና ምሳሌዎች አሉ? አዎ፣ ለምሳሌ አውስ ረሱ ዞን አርት ጭፍራ በውርስ ሹመት ቀዳሚ ተብላለች። አዳአር፣ ሚሌ፣ ኮሪ ይከተላሉ። አሳይታ ደግሞ አዎ አሳይታ ብዙ ነፍስ አባቶች አሉባት፣ ግን ተጠቃሚ አይደለችም ይላል። የቀድሞ ታሪኳ ትንሿ ቆይት ትባል ነበር። 604 ትራክተር 3 አይሮፕላን ነበራት። የ65 ረሀብ ተጎጂዎችን አግዛለች። አሁን ካለችበት ሁኔታ ጋር ሲነጻጸር በጣም ያሳዝናል። በጣም በአንጻሩ ደግሞ እንደ አፋምቦ ዞን አንድ እና ዳልፋጌ ዞን 5 ያሉ ከነዚህ ችግሮች በአንጻራዊነት የጸዱ ወረዳዎች መኖራቸውም ተጠቅሷል። ይሄ እንግዲህ ችግሩ ውስብስብና ወጥ ያልሆነ ስርጭት እንዳለው ያሳያል። በአጠቃላይ ስለ ሥልጣን ሽግሽግና የፖለቲካ ቡድኖች ሁኔታ አስመን ተብሏል። ያው ጸሐፊው እንደሚያሳዩት የሥልጣን ቡድኖች ተፈራርቀዋል። ዌልፍ ነበረ፣ ከዛ የኢስማኤል ቡድን፣ የሲዩም፣ የአወል አሁን ደግሞ ያለው የብልጽግና ቡድን። ለውጥ መጥቷል፣ ግን የሥልጣን መያዣው ተቀያይሯል እንጂ መሠረታዊ ያካሄዱ አልተለወጠም። ልክ ነው። ጸሐፊው የሚተቹት ይሄኑ ነው። ሁሉም ቡድኖች ለክልሉ ልማት ሳይሆን ለራሳቸውና ለቤተሰቦቻቸው ጥቅም ቅድሚያ ሲሰጡ ቆይተዋል ነው የሚሉት። የሚገርመው ደግሞ ይሄ ችግር በተቋሚዎች ዘንድም መኖሩ መገመቱ ነው። አዎ በተቋሚ ድርጅቶች ውስጥም ተመሳሳይ የቡድን ተኝነት ችግሮች ስላሉ በአፋር ሕዝብ ላይ የሚደርሰውን በደል በጋራ መታገል አልቻሉም፣ የሚል ግምት ነው ጽሁፉ የሚያስቀምጠው። እንዲያውም ብልጽግና ፓርቲ በውስጡ ካለው ስብጥር አንጻር ከተቋሚዎቹ የተሻለ ሊሆን ይችላል የሚል ይጣማለ። ግን ዋናው ነጥብ ዋናው ነጥብ በአጠቃላይ በአፋር ክልል ቡድንተኛነትና ጠባብ ቤተሰባዊ ጥቅም የማስከበር አሰራር ከድሮ በበለተ መስፋፋቱ ነው። ጥቂት ጥሩ አመራሮች ቢኖሩም አብዛኛው ግን ሌብነት ላይ ነው ያተኮረ እንደዛ ነው የጸሐፊው መከራከሪያ። ጥቂት በጎ አማናን የሚያውቁ ሊኖሩ ይችላሉ፣ ግን አብላጫው በሙስናና በስልጣን በአቋራጭ ለመክበር የተሰማራ ነው የሚመስለው። እንግዲህ ከዚህ ሰፊ ዳሰሳ ብዙ ነጥቦችን አይተናል። ለማጠቃለል ያህል በአሎ ያዩ አቡ ሂሻም ትንታኔ መሰረት በአፋር ፖለቲካ ውስጥ ነፍስ አባትነት፣ ቤተሰባዊ ጎሳዊነት እና የውርስ ስልጣን የሚባሉት አደራጀቶች በጣም ስር ሰጥተዋል። አዎ እናም የክልሉን አስተዳደር የሀብት ክፍፍሉን፣ የልማት እድሎቹን እና ማህበራዊ ፍትን በእጅጉ እያዛቡት ነው። የችግሩ ስፋትና ጥልቀት ቀላል እንዳልሆነ ግልጽ ነው። በእርግጥ በብቃት ላይ የተመሰረተ አመራርን እየገታ ሙስንናን እያባማሰ፣ የህዝብን ተጠቃሚነትን እየጎዳ፣ የክልሉን አጠቃላይ እድገት እያደናከፈ ነው። ውጤቱም ጥቂቶችና ቤተሰቦቻቸው ሲበለጸጉ አብዛኛው ህዝብ ግን ችግር ውስጥ መቆየቱ ነው። ጸሐፊው በግልጽ ያስቀመጡት ይህን ነው። በመጨረሻም ለአድማጮቻችን አንድ የማሰላሰያ ሐሳብ ተተነድፍ ጽሑፉ እንደሚጠቆሞ ይህ ከህዝቡ ባህልና እምነት ያፈነገጠ ግን ከትውልድ ወደ ትውልድ እየተተናከረ የመጣ ይመስለው የፖለቲካና የጥቅም አደራጀት በክልሉ የወደፊት ዕጣ ፈንታ ላይ ምን አይነት ዘላቂ ተጽዕኖ ይኖረው ይሆን? ጥሩ ጥያቄ ነው። ተጠያቂነት የሌለው ይህ ስርዓት ከውስጥ ራሱን ማረም ይጫላል ወይ? ወይስ መሰረታዊ ለውጥ ይግድ ያስፈልገዋል? ደሞስ ይህ የፍትሐዊ ሀብት ክፍፍልና የስልጣን አያያዝ በዛ ጠንካራ በነበረው የህዝቡ ማኅበራዊ ትስስር ላይ በረጅም ጊዜ ምን አይነት ጠበሳይቶ ይሆን? እነዚህ በጣም ከባድ ጥያቄዎች ናቸው። እነዚህን ጥያቄዎች ለአድማጮቻችን እንተዋቸው። ለዛሬው ውይይታችን እዚህ ላይ እናብቃ።